ወይዘሮ ሜላት እርግብን በቁጥጥር ስር አስዋለቻት፣ ለፖሊስ አሳልፋ ሰጠቻት። የልጅን 16 ዓመት ህይወቷን የሰረቀችውና እንዲሁም ወርቄን የ3 ሚሊዮን ወርቄን የሰረቀችው እሷ ናት። በጣም አረመኔ እና ጨካኝ፣ እንዲሁም ሌባ አጭበርባሪ በማለት ክስ መስርታ አሳሰረቻት። እርግብ ከርቸሌ ገባች። ወይዘሮ ባዩሽ ወይዘሮ ባዩሽ እርግብን እያንዳንዱ ነገር አንቺ እንዳደረግሽው ትናገሪያለሽ፣ ካልሆነ ግን እኔ ራሴ ነኝ አነቄ የምገልሽ ብላ ታንኪራ ገጠመቻት። ምንም ቢሆን እንኳ እርግብ ለራሴ መከራከር የምችል ሴት ነኝ፣ አንቺም ላጠፋሽው ወንጀል አንቺ ራስሽ ትካፍል ያለሽ እኔ እርግብ፣ አይደለሁም። ባዩሽ ከዚህ በኋላ አንቺ አክስቴ አይደለሽም። እመኝኝ አስከፍልሻለሁ፣ ዋጋሽን ብላ ልክ ልኳን ነገረቻት። ወይዘሮ ሜላት ወይዘሮ ሜላት እውነትም ባዩሽ እንደዚህ ማድረጓን ማመን ራሱ አልፈለገችም። እጅግ በጣም ከባድና እንዲሁም ደግሞ ሀዘን ውስጥ ያለች ትመስላለች፣ ወይዘሮ ሜላት ቆይ እንዴት እንዴት ባዩሽ እንደዚህ ልታረገኝ ትችላለች? እንዴትስ እንዴት ከኋላ የመታ ልታጠቃኝና ልትደበድበኝ ትችላለች? ቆይ የዚህ ሁሉ መንስኤ ምን አድርጊያት ነው? ሀብት ነው? ታዲያ ሀብት እኮ እሷም ሰርታ እኔም ሰርቼ እኔ ያለፈልኝ እሷ ደግሞ በቃ ፈጣሪ የፈቀደው አይደል እንደሚሆነው ወይስ ደግሞ ምንድን ነገር ነው? የወይዘሮ ሜላት እናት እማማስቴር ልጇን ነግሬሽ ነበር እኮ ሜሉ፣ ሲጀመር አንቺ እኔ የምልሽ መች ትሰሚያለሽ እንጂ የእውነት ባዩሽ ጓደኛሽ እንዳልሆነች አጥፊሽ እንደሆነች መጀመሪያውንም ነግሬሽ ነበር፣ ግን አንቺ ከኔ ይልቅ እሷን ነው የምታምኔው። ከኛ ይልቅ ከልጆችሽ ይልቅ የምታስቀድሚው እሷን ነው ብላ ቅጥል ላደረገቻል የሃኒቾ መረጃውን በሙሉ ሰብስባ ይዛ ሄዳ ለእናቷ አሳየች። ምንድን ነው ይህ ሁሉ ሀንዬ ብላ ስትል፣ እማዬ እውነት ለመናገር እኔ ራሱ እኮ ትልቅ ስተት ሰርቻለሁ። ምንድን ነው? እኔ ራሱ አባዬን እኳ አሳልፌ ለእርግብ ሰጥቼ ነበር። እንዴ? ምን ማለት ነው? አንቺ ደግሞ አሳልፈሽ ለእርግብ የምትሰጪው አልገባኝም። ያኔ እርግብን እየተከታተሉ አልነበርም? አየ እሺ ከዛኔ ለእርግብ አባቴ እየተከታተለች ስለነበረ ለእሱ ይቅርታ ብዬ ያልኩሽ እንደውም መታ የምላሴ የተመታው በሀና አባት ነው እና ሀምሳ ሺህ ብሩን ደግሞ አሳልፌ የሰጠሁት ለሀና አባት ነው ባለችበት ሰዓት፣ በዛን ሰሞን ነበረ፣ እኔ ሁሉንም ነገር ለእርግብ የነገርኳት እናም እኔም ስተሰርቻለው ብላ ስትናገር፣ በቃ ሀኒቾ እሺ፣ አሁን መረጃ ያለው ምንድን ነው? እንግዲህ መረጃው እማዬ እንደሚያሳየው ከሆነ እውነት ለመናገር የሞተም ልጅ አለ። ሲቀጥል ደግሞ እርግብን ብቻዋን ሳትሆን ከወይዘሮ ባዩሽ ጋር ባዩሽም ደግሞ በጣም ብዙ ወንጀልናት ወንጀለኛ ነች፣ ብታይ ያልሰራችው ወንጀል የለም እና አባቴ አሲር ደግሞ ሌላሉ ሁለት ማታወቂያቸው። እነሱ ሁለው ሲከታተሏት ነበር ብሎ ስትነግራት እጅጉን በጣም ተገረመች። በጣምም ይገርማል ለካ የእውነትን የሷ ሰው መስላ ነበረ እያለች ስትል እማዬ፣ እኔ እኮ እንድትናደጅ አይደለም ግን ደግሞ ከዚህ በኋላ እንዴት ማድረግ እንዳለብን እንድንጠነቀቅ ብዬ ነው ብላ ሀኒቾ እናቷ አናዘነች። ሰላም ሰላም! ውድና እየተከበራችሁ የመክሊት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ሰላም እና ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር፣ ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። አሁን ላይ ሀኒቾ አቶ ኖላዊን ጣል ጣል እያደረገችው ስለሆነ በጣም ሀሳብ ገብቶታል። አቶ ኖላዊ ቆይ ምንድን ነው የማደርገው? ሀና ለምንስ እንደዚህ ተቀየረች? አውቃለሁ እናቷ እንደታመመች ግን በዚህ ልክ እያሉ ጥያቄ ፈጠረባቸው። ከዛ አሲር መጣና ቁጭ ብሎ ባለበት ሰዓት ፋያው ምን ሆነህ ነው? በጣም ተክዘሃል፣ ሀልሳ ብሎ ሲለው ምን ላርግ ብለህ ነው? ስለ ሀንዬ እያሰብኩ እኮ ነው። እንዴ ደግሞ አሁን ሀና ምን ሆነች? ያቺ ሴትዮ ብቻ አስቀይማት ባልሆነ። አረ ተረጋጋ፣ እንደዛ አይደለም። እና ታዲያ ምንድን ነው? አልገባኝማ። ታውቃለህ ፈጣሪ በጣም አስገርሞኝ ነው፣ ጉድ። ደግሞ ፈጣሪ እንዴት ነው ያስገረመህ? እስኪያስብ አስብ። ያኔ የምወዳትና የማፈቅራት ሚስቴ ልጅ መውለድ አይችልም ብላ ትታኝ ስትሄድ ሀንዬን ልጅ ሰጠኝ። እሺ በጣም ገራሚ ታሪክም አለ። አትቀልል ያሲር። አሁን ደግሞ ሀንዬ ለአስራ ስድስት ዓመት ስጠብቃቸው የነበረው ቤተሰቦቿ ሲገኙላት እዛ ሄደች። ከዛ አንተን ተካልኝ ብሎ ሲለው እ ታዲያ አንድ ነገር ልንገርፍ አየው። እሺ ነገረኝ። ያሲር ደግሞ ምንድን ነው? ለምን አንተ ግን አታገባ? ምን ማለት ነው? ብቻ ይሄንን ነገር ሀና ልካ ባልሆነ እሷ ልጅም እያለች አግባ አባዬ አግባ ሚስት አምጣ አባዬ፣ ጠዋት ማታ መጨቅጨቅ ነበረ። እንዴት ሚስት አደገኛ እንደሆነች ስለማታውቅ ብሎ ሲለው እውነት ለመናገር ይኸውልህ፣ እንግዲህ ሚስትህን በሀና ተካ፣ ሀናን ደግሞ በእኔ ተካ፣ እኔ ደግሞ የራሴ ህይወት አንድ ቀን ይኖረኛል። ማን አንተ እንዴ ፋየው፣ እኔ ለምንድን ነው የማይኖረኝ? ነገ እኔም እውነቴን ነው ምልህ፣ የራሴ ህይወት ኑሮኝ ሚስት ሳገባ ወይም ደግሞ የሆነ ሰው መጥቶ ሲወስደኝ ያኔ ብቻ አንተ የምትቀር፣ ብታገባ ይሻልሃል ብሎ ሲለው፣ አንተ ስራ ፈታሃል ልጄ። እውነት ለመናገር ማን መክሮ እንደላከ ባላውቅም ለማንኛውም አሁን ተወው በቃ ተረጋጋ ብሎ ዝም አለው ፋዘር። በሌላ በኩል ጆሮና እንዲሁም ደግሞ ተምቹ ቆይ ለምንድን ነው ተምቹ የማትናገረኝ ምን እንደሆንክ ብሎ ሲለው ባክተወኝ ሁላችሁም አንድ ናችሁ አስመሳኝ ናችሁ ተረጋጋ ተምቹ እውነት ለመናገር አጓትህ ማታ ጧት መጥቶ ፋዘርንና እኔን አደራ ብሎኝ ነው የሄደ ወደ አሜሪካ ምን እንዴት እንደዚህ አደርጋል እና ታዲያ ምን ይበል አንተ አሜሪካና ሄድ ሲልህ እምቢ አልኩ ታውቃለህ ከኔ እኳን አንተን ብዬ ነው የቀረቡት እሱ መች ጠፋኝ ተምቹ እኔም እኮ ለአንተ ስል ብዙ ነገር አደርጋለሁ። ግን ደግሞ አጎትህን በዛ ልክ ማስቀየምህ ተገቢ ነው ብለህ ታስባለህ እ እሱ እኮ ታዲያ የተቀየምኩት ማለቴ ለእርግብ ብር ፈልጌ ነበር። ዩ ልተምቹ እንደምታፈቅራትና እንደምትወዳት አውቃለሁ። ግን ሁለተኛ ስህተት አትስራ። እስኪ ተመልከት፣ ያኔ የሀምሳ ሺህ ብር ወሰደች። እሺ፣ እሱም ደግሞ ለስራችን ይጠቅመናል ብለን ነው። አሁን ግን የእውነት ስለአንተ ስሜት ስለማትጨነቀው አንድ ቀን እንኳ ደውላ እዚህ ቦታ ነኝ ሳትልህ እንዴት ብለህ ነው አምነህ የውጭ ፕሮሰስ ጀምረህ የምትልካል? ቆይ፣ እውነት በዚህ አጎትህ በዚህ አይመስልህም የተቀየመህ ናን ሊሄድ ብሎ ሲልህ አልሄድም ብለኸው አሁን ደግሞ ገንዘብ ስጠኝ ስትለው፣ አረ እውነት ለመናገር ብዙም አይነፋም ብቻ ብታስብበት ይሻልሃል ብሎ ሲለው፣ ለነገሩ እኮ አሲር ልክ ነው አለ ወደ ራሱ ሲመለስ ቆይ እርግብ እንደሆነች ለኔ ስሜት የላት፣ እኔን አታፈቅረኝ፣ አትወደኝ። ታዲያ ለምን ብዬ ነው መስዋዕትነት እምከፍለው እያለ ብቻውን መወዛገብ ጀመረ። በሌላ በኩል ሀኒቾ እና ወይዘሮ ሜላት እያወሩ ባሉበት ሰዓት ማዬ፣ አሁን ማድረግ ያለብን እያንዳንዱ ነገር በደንብ ማስኬድ ያለብን፣ ካልሆነ ግን አደጋ ላይ ነን ብላ አለቻት። ልክነሻንዬ፣ ይሄን ነገር ግን መስፍን እንዲሰማ አልፈልግም ብላ ስትል እንዴ ነው አባዬ፣ የማይሰማው እንደውም እኮ አባዬ ከሰማ ጥሩ ነው። ማለቴ ይረዳናል። ምንድነው የሚረዳን ሀንዬ? እህም ማዬ፣ እንድንዛት ነው እሷ። እሱ ካየ ሄዶ አንገቷን ቆርጦ ለውሻ ነው የሚሰጣት። እንዴ ጭራሽ ይውልሽ፣ አባትሽን አንቺ አታቂውም። አባትሽ በእኔና በልጆቹ የመጣበት ማንንም አይምርም። ጭራሽ ባዩሽ ሆና እሱ ከድሮውንም ታየች ሴትዮ ብሎ ሲለኝ እኔ ምንድን ነው ለው ነበር ለካሷ ታወቂያለሽ፣ መስፍንን ታፈቅረው ነበር። ለአንቺስ ሚስጥር ልንገርሽ ብላ ተናገረች። ምንም ማየ አዎ። እና ታዲያ መስፍንን አ ማለቴ አባየን ከማፍቀር ጋር ምን አገናኛት? በቃ ህይወታችንን ለመበጥበጥና ሰላም ለመንሳት እኔንም ደግሞ ለመግደል ሞክራ ነው። እንደዛ ነው ሀንዬ። ይሄን ነገር እኔ ራሴ ልወጣው ይገባል። ይህ እኮ የእሷና የእኔ ጠብ ነው እንጂ ያንቺ ወይም ደግሞ የሌሎቹ ልጆች አይደለም ብላ ስትል፣ ቢሆንም እማዬ፣ እኔ ካጠገብሽ ነው የሚሆነው። ሀንዬ፣ አዳምጪኝ አሁን ይሄን ነገር ለማንም አትናገሪ። እኔም ብሆን እባክሽ፣ አሁን አንቺን በማገኘቴ ከአንቺ ጋር እያጣጣምኩኝ ስራ ያልስራበት ማንም ማስታወሴን እንዳቅብኝ አልፈልግም ብላ ስትናገር እጅጉን ተገረመች። በጣም በጣም ስትገረም፣ እሺ በቃ ለማንኛውም ግን ፈጣሪ ያለው ነው የሚሆነው ብላ ሃሊቹም ዝም ብላ አፏን ዘጋች። በሌላ በኩል አቶ ኖላዊ እና ሀንዬ፣ አባዬ አሁን ለታ ስመጣ እንደዛ ድስቱም ሳይሰራበት እኔ አሰቃየሁ ሀይደል አባዬ ብላ ስትል፣ ኧረ በፍጹም እያለቀስክ ነው እንዴ ትታኝ ትሄዳለይ ብለህ እንደዛ? አይደለም ሀንዬ፣ ያው የሰው ልጅ አይደለም ለምንድን ነው የማልለው ብሎ አለ። ውድ የመክሊት ሚዲያ ቤተሰቦች ዛሬ